በአማራ ክልል ያለውን የተራዘመ ግጭት በመፍታት የሕግ የበላይነትን ለማስከበር መንግስት በትኩረት ሊሰራ እንደሚገባ የሕዝብ ተወካዮች ምክር ቤት አባላት ጠየቁ። በሕዝቡ የሚነሱ የልማትና የመልካም አስተዳደር ጥያቄዎች እንዲፈቱ ክትትልና ድጋፍ እንደሚያደርጉም እንደራሴዎቹ ገልጸዋል። ካሳው መንገኝ በአማራ ክልል የተፈጠረው የሰላም ጦት ችግር ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ቀውስን አስከትሏል። ከሰብአዊ እስከ ቁሳዊ ውድመትንም እያስከተለ ይገኛል። ችግሩን በሰላማዊ መንገድ ለመፍታትም የተለያዩ ጥረቶች እየተደረጉ ይገኛሉ። ህዝቡ ሰላም እንዲሰፍንለትና የልማት ስራዎች ተጠናክረው እንዲቀጥሉለት አጥብቆ እየጠየቀ መሆኑን በመራጭ ተመራጭ ውይይቶች ማረጋገጥ መቻላቸውን ከአሚኮ ጋር ቆይታ የነበራቸው የህዝብ ተወካዮች ምክር ቤት አባላት ገልጸዋል። ህብረተሰቡ ወደ ሰላም፣ ወደ ልማት ለመመለስ ጥረት እየተደረገ ነው ያለ ይሁን እንጂ አሁንም የሰላም ችግሩ ያልተቀረፈለት ስለሆነ አሁንም አካባቢው ሰላም እንዲሆንለት ይጠይቃል። ዛሬም በየአካባቢው ሰዎች ይታገታሉ። የተለያዩ ተቋማት ወይም የመንግስት ተቋማት አገልግሎት እየሰጡ አይደለም ያለ በተለይ ትምህርት ቤቶች፣ በገጠር ያሉ ትምህርት ቤቶች ሰው ልጆቻችን ትምህርት ቤት እየተማሩ አይደለም ያለ ወደ ጤና ተቋማት ሄደን በነፃነት መታከም አልቻልንም። በተለያየ መንገድ ችግር ውስጥ ነው ያለን። ስለሆነ መንግስት ህግና ስርዓትን ያስከብርልን፣ ሰላማችንን ሊያመጣልን ይገባል በሚል ህዝቡ ይጠይቃል። በተለይ ከሰላሙ መደፍረስ ጋር በተያያዘ ሴቶች ጥቃት እየደረሰባቸው ያለበት ሁኔታ ነው ያለው። ባለሀብቱ መኖር አልቻለም፣ እየታገተ ነው። መጀመሪያው ነገር በሰላም ወጥተን በሰላም መግባት እንፈልጋለን። በሰላም ልጆቻችን ትምህርታቸውን እንዲከታተሉ እንፈልጋለን። እና መንግስት የቅድሚያ ቅድሚያ ሰጥቶ ሰላማችንን ያስከብርልን ነው። በክልሉ ሰላም እንዲሰፍንና የህግ የበላይነት እንዲረጋገጥ መንግስትና በየደረጃው ያለው አካል ሁሉ በትኩረት እንዲሰራ የበኩላቸውን ሚና እንደሚወጡ ሳይወጡም እንደራሴዎቹ ገልጸዋል። ስለዚህ አንዱና ዋናው እኛም እንደ ተወካዮች ምክር ቤት ሰላም እንዲመጣ በየደረጃው ያለ የመንግስት አካላት የክልሉ መንግስት ብቻ አይደለም፣ የፌዴራል መንግስትም እንዲያግዝ የማገዝ ኃላፊነት አለበት። ህግና ስርዓትን የማስከበር በክልሉ ብቻ ሊከበር አይችልም። ሶ አሁን በጀመረው መንገድ አጠናክሮ ፈጥኖ ህግና ስርዓትን አስከብሮ ሰላም አስከብሮ መውጣት አለበት ብለን እናስባለን። ተወካዮች ምክር ቤት የምንሰራቸው ስራዎች አሉ፣ አስፈጻሚ አካል የሚተገበሩትን በተመሳሳይ መልኩ አስፈጻሚው አንድ ሁለት ብሎ ቆጥሮ እንዲፈጽም ከማድረግ አኳያ ክትትል ቁጥጥር የምናደርግበት ይሆናል ማለት ነው። የአማራ ሕዝብ የሚያነሳቸው ጥያቄዎች በሰላማዊ መንገድ በኢትዮጵያዊነት ማዕቀፍ እንዲፈቱ ጥረት እየተደረገ ነው ያሉት እንደራሴዎቹ፣ ሁሉም አካል ችግሮች በሰላማዊ መንገድ በውይይት እንዲፈቱ በትኩረት ሊሰራ ይገባል ብለዋል። የመጀመሪያው መንግስት ማድረግ መቻል ያለበት ህግና ስርዓትን ማስከበር መቻል አለበት። አሁን የተጀመረው ህግና ስርዓትን የማስከበር ስራ በሰላማዊ መንገድ የወጡ ታጣቂዎችን ወይም ደግሞ በየአካባቢ ያለ ታጣቂዎች እነሱ በሰላማዊ መንገድ እንዲገቡ መንግስትም በሩ ክፍት ነው ለሰላም እነዚህ አካላት ወደ ሰላም መጥተው የህዝባችን ጥያቄ ፍትሐዊ በሆነ መልኩ እንዲፈታ ለማድረግ በርካታ ስራዎች እየተሰሩ ነው ያለው። በቀጣይ በክልሉ ሰላም እንዲሰፍንና የልማት ስራዎች ተጠናክረው እንዲቀጥሉ በየደረጃው ያለው የመንግስት መዋቅር ህዝብን በማሳተፍ በትኩረት መስራት ይገባዋልም ብለዋል።